አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናቸው። ያው ዛሬ ቆሜ ነው፣ ቁጭም ብዬ አይደለም። ምክንያቱም ስራ ላይ ስለሆን ማለት ነው። እንዴት ናችሁ? ሰላም ናቸው። እኔም ጠፍቻ አለው። ተጠፋፍተናል ትላላችሁ ያው አመት ሊሆነኝ ነው፣ በወራት ውስጥ ሳይሆን በአመታት ውስጥ አስቆጥር ያለው። ብዙም ቪዲዮ ለመቅረጽ አይመቸኝም አልተመቻችልኝም ነበር። ዛሬ ያው እንደ አጋጣሚ የሆነ የምሰራው ነገር ነበር። ለምን ለቤተሰቦቼ በትንሹም አላካፍላቸውም ብዬ ብቅ ብያለው። በነገራችን ላይ በረመዳን ምንም አልተመቻችልኝም። ምንም አይነት ቪዲዮም አልለቀኩም። በቃ በአጠቃላይ አመት በሉት በአመቴ ዛሬ እንግዲህ እስከነ ምናምኔ ብቅ ብዬላችኋለሁ። ላይክ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ አበረታቱኝ። ቻናሌን ሞቷል። እኔም ከመተዌ የተነሳ ቻናሉን ሞቷል። ሰዓቱም ቪዮም፣ ብዙ ነገሩ ጎዳድሏል። ብቻ ግን ምን ታደርጉታላችሁ? የሰው ቤት ሆናችሁ አይመቻችላችሁም። ሁሉም ነገር ያው አልጋ በአልጋ አይሆንም። ያው ምንም ማድረግ አይቻልም እና እስኪ አሁን ደግሞ ያው ብዙም እንትን እየላከልኝ ስለሆነ ኢትዮ ያው እንግዲህ አንተ ሰው አልተመቸኝም፣ ተወኝ እያልኩት ነበር። ያው አሁንም ቀረ ዛሬ አንድ ቪዲዮ አብረን ለመስራት ላሳያችሁ መጥቻለሁ ማለት ነው። እሱ ምንድን ነው? ቡና ነው፣ የአረቦች ቡና። ቡና ሲባል ሶስት አይነት ነው ያለው። እዚህ ሀገር ቡና ጥቁሩን፣ ያው ጋዋ ቱርክ ይሉታል። የአረቦች ቡና ደግሞ ጋዋ አረብ ይሉታል። ቡና በጥሬው የሚፈጨው ትንሽ አመሳመስ አድርገው። ሶስተኛው ደግሞ ሻኤር ነው፣ ሻኤር ቡና ይሉታል። በእርግጥ ብዙ ሰው ላያውቀው ይችላል። አንዳንድ ቤት አሁን ትልልቅ አሮ ቤት ያሉበት እንደኔ አይነቱ ሴትዮ ያለበት ቤት ብዙ ጊዜ እሱና እሱ ብቻ ነው የሚጠቀመው እና በጣም ጥቅም አለው። ለጤናም በጣም ጥሩ ነው። በጣም አሪፍ ነው። ለዛትን ስለሆነ ብዙ ጊዜ ሴትዮ ያረቡና። በእርግጥ እኔ ብዙ አፈላለሁ ቡና የአረቦችን ቡና ብዙ ከብዙ ብዙ አፈላለሁ ግን ያረብ ቡና ብዙም አትጠጣም። እንግዶቿ ሲመጡ ለእንግዶቿ ለመቀበያ አፈላለው እንጂ እሷ አትጠጣውም። እሷ የምትጠጣው እህቷ ማሻላ ተባረከላ፣ በጣም ትልቅ ሴትዮ ናት፣ ግን ስንትና ስንት አመቷ ነው። ማሻላ ተባረከላ። ይሄንን ነው የምትጠጣው። ይሄ ሸኢር ቡና ነው የሚባለው። እሱን ነው የምትጠጣ። ቤቷ ራሷ አበጃጅታ አዘጋጅታ ለቃቅማ አጽድታ ጽድት አድርጋ ነው የምትሰራው ከዛ ለእኛም ደግሞ እሷ ናት አካፍላ እንደዚህ በቃ አድርጋ ይዛለኝ ትመጣለች። አሁን ደግሞ ያው እሷም እየደካከመች ነው ትልቅ ከመሆኑ አንጻር መስራት አልቻለችም መሰለኝ ብዙ ጊዜ ነው ከጠለብኳት አላመጣችም። ሴትዬ ደግሞ ደግሞ ያለዚህ እስተንፋሷ አይሰራም ቀጥ ይላል እስተንፋሷ ማለት ነው ያን ስለሆነ፣ እስኪ እኔ ደግሞ እንትኑን እንደሚጨማመረውን ንገሪኝ። ከዚህ በፊት ቪዲዮ አድርጌው ጠፋብኝ የት እንደሄደ እኔ እንጃ ስልክ ሞልቶ ነበር ያንን ፎርማት ሳደርግ፣ እንግዲህ አብሮ ጠፍቶ እንደሆን ከዛ ላኪልኝ ስላት አልተመቻቸላት መሰለኝ፣ እሷም ደክማለኝ። ከዛ በቃ እንግዲያውማ የሚጨማመረው ንገሪኝና እኔ ልስራው ልሞክረው፣ ስትመጪ ደግሞ ቀምሰሽ አስተያየት ትሰጭኛለሽ ብዬ በጸባይ ይዤ እሺ ብላ እሷም አላሂ ስጣት አልገሰረችም ላከችልኝ፣ ጠሪቃው ማለት ነው። እና እሷ ባለችኝ መሰረት በቃ ሁሉንም አዘጋጅቻለሁ። ግን እኔ አሁን ቪዲዮ ካሜራው ዞር አድርጌ አሳያችኋለሁ ሁሉንም። በቃ በቃ ነው ያደረግኩት። ምክንያቱም ገና አልጨማ መጨማመር አልጀመርኩም። ምክንያቱም ሴትዮ የገና ገና ነግሪያት ነው፣ ግን እስከዛ እልምጣ ስለምት ማለቷ ስለማይቀር እንደዛ ከማለቷ በፊት ለምን ለቤተሰቦቼ እኔ ቀድሜ አላሳይም ብዬ ነው። ልፈጨው ስል እሷ ትመጣለች በእርግጠኝነት ማለት ነው እና እነዚህ ሁሉ በጣም ንጹህ ናቸው። ከውድ ውድ ቦታ ነው የምገዛው። ሴትዮ መለቀ ምናምን ምናምን አያስፈልገውም። እዚህ ቤት ሁሉም ታጥቦ ነው። ቅመማ ቅመም እራሱ ቤት ውስጥ ነው ማዘጋጀው ሁሉም ነገር ግን ይሄ ንጹህ ስለሆነ ብዙ መታጠብ አያስፈልገውም። እና አሁን ብዙ ወሬ አላብዛባችሁ። ዳይ ወደ ቡናችን አሰራር አሁን ወደኋላ ላዞረው ነው። በነገራችን ላይ ውዶች ላይክ ሼር ሰብስክራይብ ኮመንት አስቀምጦልኝ። ቤተሰብ ያልሆናችሁ ቤተሰብ በመሆን የደውል ምልክቷን የኖቲፊኬሽን እየነካችሁ ቤተሰብ ቤተሰቡ ነው። አበረታቱኝ፣ አሳድጉኝ። እንግዲህ አሁን ያው ከሀ እየጀመርኩ ነው። ወደ ታች ይላቸዋል፣ ምንም ማለት አይደለም። የሰው ልጅ ከወደቀበት ተነስቶ ነው ወደ ላይ የሚዘርለው ማለት ነው። እና ዳይ ወደ ቪዲዮ እሺ ውዶቼ፣ አሁን ቪዲዮ አዙሬዋለሁ። እንግዲህ እንደምታዩት ሁሉንም እንደነገርኳችሁ በቃ በቃ አድርጌ ነው። ይሄ ደግሞ አሁን ስላመጣው በኪሱ ነው። እነዚህ እንዳለ ፍሪጅ ውስጥ ነበሩ። ከፍሪጅ አውጥቼ ነው አሁን ማሳያችሁ። እያንዳንዱን ስሙን እየጠራሁ ነው፣ ስሙን እንድታውቁ ስሙን እየጠቀስኩላችሁ አሳያቸዋለሁ ማለት ነው። በእርግጥ እዚህ ውስጥ ሳደርግ በኋላ ትንሽ ቀንጨብ አድርጌ ቀርጸዋለሁ ለመፍጨት ሳዘጋጅ ማለት ነው። አሁን ግን ለእናንተ ስሙን እየጠቀስኩ ነው። እና አሁን በመጀመሪያ ደረጃ እዚጋ ሳህኑ ላይ ያደረግኩት እዚህ ሀገር፣ ግርፋ ይሉታል። እኛ ሀገር ደግሞ ቀረፋ ነው። የሻይ ቅመም ቀረፋ ነው። እዚጋም ደግሞ እነሱ ሚስማር ይሉታል። እኛ ሀገር ደግሞ ቅርንፉድ እንለዋለን ማለት ነው። እዚህ ጋር ብዙዎቻችሁ አረብ ቤት የሚሰራ ደግሞ በተለይ እዚህ ሀገር ላይ ያለነው እናውቀዋለን። ይህንን ሸመር ይሉታል። ሸመር እንደ እንትን ነው፣ ከሞን ነው ግን አይደለም፣ ከሞን አይደለም። ሸመር ነው ስሙ፣ ሸመር ይሉታል። ይሄ ስሙ ሸመር ነው። እያንዳንዱ ስሙ እየጠቀስኩ ላሳያችሁ ብዬ ነው። እዚህ ጋር ደግሞ እኛ ሀገር ላይ ብዙ ጊዜ ነጭ አዝሙድ እንለዋለን፣ ነጭ አዝሙድ እንለዋለን። እዚህ ግን ያናስሆን ይሉታል። እኔ ሴትዮዬ ብዙም ጊዜ ትጠጣዋለች። እንዲሁም እንደዚህ በሻሂብ መልክ በጣም አሪፍ ነው ለሆድ ህመም፣ ሆዳችሁ ሲያማችሁ፣ እንዲሁም ሳታፈሉትም እንደዚህ በትንሹ እንደዚህ በሻሂ ማንኪያ ትንሽ እንዲህ አድርጋችሁ ቃም አድርጋችሁ ውሃ ስትጠጡበት በጣም ለሁድ አሪፍ ነው። የቀረው ደግሞ እዚህ ጋር በፊሱ ላመጣላችሁ ነው። በፊሱ እንደነበረ ፍሪጅ ነበር። ይሄ ደግሞ ስሙ ኩዝባራ ነው የሚሉት። ይህ እንዲታያችሁ ይሄ ስሙ ኩዝባራ ነው የሚሉት። እኛ ሀገር ግን ላቀርብላችሁ፣ እኛ ሀገር ድንብላል፣ ድንብላል ያው የድንብላል ፍሬውን ድንብላል ነው ይሄ ድንብላል ይባላል። እነዚህ ሁሉ ታዲያ ባንድ ነው የምናደርገው። እዚህ ጋር ደግሞ ያ ጽድት ባይለም ቪዲዮ ችግር የለውም ለማሳየት ያህል ነው። ሴትዬ ከመምጣቷ በፊት ይሄ ሸዒር ይሉታል። አሁን ሽዒር ጋዋ ጋዋት ሽዒር የሚሉት በዚህ ስም ተነስቶ ነው። ይሄ ነው ስም የሰጠው ትልቅ ስም የተሰጠው በዚህ ስም ተነስቶ ነው። ጋዋት ሽዒር ይሉታል። ጋዋ አረቢ ጋዋ ቱርኪ እንደምንለው ጋዋት ሸዒር ይሉታል። ይሄ እንትን ነው፣ ገብስ ነው። ገብስ ነው ግን እኔ ምንድን ነው ያደረኩት እሳት ላይ ጥጄ ትንሽ አመሳ መሳ አደረኩት። ገባ ሳይል ምንም በቃ በጣም ሳይበስል አመሳ መሳ አድርጌው ሸዒር በዚህ ስምን የተሰየመው ሸዒር ይባላል። ገብስ ነው ማለት ነው። እና እዚህ ጋር ደግሞ እንትን እንትን አለኝ እርድ ይሄ እርድ እኔ ነኝ የፈጨሁት። ያው ስፈጨው አልተመቸኝም ነበር ሴትዮዋ ስለነበረች። እርድ ነው የሚባለው። እዚህ ሀገር ክርኮም ይሉታል፣ ወይም ህርድ ይሉታል። እኛ ሀገር እርድ ነው። ይሄም ፈጭቼው ነው እቃው ላይ አድርጌ፣ ይሄንንም አደርገዋለሁ። አሁን የቀረኝ እዚህ ጋር እንትን አለ። ይሄ አብሽ ነው አብሽ ነው። አብሽ በነገራችን ላይ ብዙ ከለር አለ፣ አያችሁ አሁን ይሄ አረንጓዴ ከለር ነው ያለው። አብሽ ነው ልትሉ ትችላላችሁ። አዎ አብሽ ነው። ይሄ አብሽ በለዲ ይባላል። በጣም አሪፍ ነው። በጣም በጣም ከምነግራችሁ በላይ በላይ። ይቅርታ፣ አማርኛው አበላሽ ሆን። ከምነግራችሁ በላይ ምርጥ አብሽ ነው። ምርጥ ምርጥ ምርጥ ምርጥ በተለይ ለጸጉራችሁ እንደዚህ አፍልታችሁ ብዙ ጊዜ አብሽ ለምትወዱ አላርጂክ የሌለባችሁ እንኳን አላርጂክ አለብኝ። ይህንን አሁን እንደ ፈሽታችሁት እንኳን እንደ ሀገራችን ዘፍዝፋችሁ ብትጠጡት ምርጥ ነው፣ ለጤና ማለት ነው። እና እነዚህ ሁሉ እነዚህ ምከወናቶች ሁሉ አንድ ላይ አድርጌ በኋላ ማለት ነው እና እዚህ ጋር ደግሞ እንትን አለ አንድ ነገር ረስቻለሁ። ይሄ ደግሞ ያው ጊሽር ነው የሚሉት፣ እዚህ ሀገር ጊሽር ይሉታል። ጊሽር ማለት ያው እኛ ሀገር ላይ ለምን በጃ አላወጣላችሁም? ጊሽር ይሉታል። እኛ ሀገር ላይ የቡና ለምሳሌ አሁን ሀገራችን ጥሬ ቡና ተለቅሞ ተፈጭቶ ቅሽሩን ለብቻ ደርቆ፣ ገለባው ለብቻ ተደርቆ ነዋ እንትን የሚጠቀሙት ሀገራችን ላይ ገጠር ያለ ነው ሰዎች እናውቀዋለን። እና ይሄ ግሽር ይባላል የቡና ልጣጭ ማለት ነው። እነዚህ ሁላ ታዲያ ምንድን ነው የማደርገው? አንድ ላይ አድርጌ መኪና ማሽን አላት የሴትዮዬ፣ እንደነገርኳችሁ እኔ ባህራት ቤት ውስጥ ነው የማበጃጀው። እንደውም ቆይ ላምጣላችሁ። እና ይኸው አመጣሁላችሁ እኔ ልናንተ ምን አልሆንም። ይህንን አያችሁት? ቆይ አንዴ ልክፈተው። ይሄ ማሽን ለሀገር ራሱ ወላሂ ምርጥ ናት፣ በጣም ምርጥ ናት። የማትፈጨው ጉድ የለም። አዎ እንዶ ማሻ አላህ ተባረካላህ። በተለይ ኦሪጂናሉ ከተገኘ፣ አሁን ግን በብዛት ሲኒ ነው የመጣው። ሲኒ የሚባል መጥቷል። እሱ ነው በብዛት የሚያስተዋውቁት ኦንላይን ላይ እኔ እምገዛዋለሁ ኢንሻላህ። ይሄንን መኪናው ክዳኑ ነው ከፍቼዋለሁ። ከዛ እዚህ ውስጥ መንፊያ አለው እነዚህ ቅመሞች በደንብ ካልተፈጩልኝ። በእርግጥ ሁሉንም ድቅቅልም ልምምታርጎ ነው የሚፈጨው። ልክ እንደዚህ ማለት ነው። ልክ ይሄንን እንዳላመው ይሄንን አሁን ይሄ እስከነፍሬው ነበር የጨመርኩት ግን ላም ነው ያረገው። እንደው ላም ላም ዱቄት በሉ እና ይሄ እንግዲህ ኩርኮም በጣም ኃይለኛ ነው። ይሄ እርዱ ማለት ነው። በጣም ኃይለኛ ነው እና ላም ያደረገዋል። ግን ካላላመው በዚህ ነፍቼ እቃዬ ውስጥ አድርገዋለሁ። እና ይሄ መኪና ነው። በዚህ መኪና በዚህ መኪና ሁሉንም አንድ ላይ አድርጌ ፈጭቼ ምናምን ነገር እና አፍልተው ይጠጡታል እላቸዋለሁ። በጣም አሪፍ ነው ለጤና፣ ወላሂ ለዚም፣ እኔ በሴትዮ እህት ነው ያየሁት። ሴትዮ እንኳን ብዙ ጊዜም አሁን አንዳንዴ አሁን ረመዳን፣ ሙሉ ረመዳን፣ ግን ይቺ ነገር ካልተፈላች ሴትዮ አይኗ አይበራም። ይሄ ከሌለ አታናግራችሁ በቃ ዝግ ናት። ግን እሷ በብዛት የምትጠጣው ረመዳን ላይ ነው። ከረመዳን በኋላ አብዛኛው ጊዜ ሲደብራት እንደዚህ ቡና ሲያሰኛት እንደው ሸር በሰራሽልኝ ሸር ጋህዋ በሰራሽልኝ ትለኛለች፣ ሸር ቡና በሰራሽልኝ ትለኛለች። እሰራላታለሁ። ግን ሰሞኑም ስለሌለ ሚሆን እንጃ ዝም አለች። ግን እነዚህም ሁሉ ፈጭቼ ምንድነው ማደርገው? ይህንን ተፈጭቶ እቃ ውስጥ አድርጌ ፍሪጅ አስቀምጠዋለሁ። አንድ አንዳንድ ማንኪያ እያደረግኩኝ ሁለት ማንኪያ አንድ ማንኪያም እያደረኩኝ በሻይ ማንኪያ እሷን አፍልቼ እነሱ በተላጃ በእንትን በእንትን ምንድን ነው በፔርሙዝ አድርገው እንደ ቡና ነው የሚጠጡት። እና ለጤና በተለይ ውዶቼ ይህንን አሁን እኔ ማሳየቴ ብቻ ሳይሆን ለጤና በጣም አሪፍ ነው። በጣም አንደኛ ለአጥንታችን ሁለተኛ ደግሞ ሰውነታችን እንደው ድክም የሚለን የነበረ የሆነ ወላይ ንቅት ነው የሚያደርገን። እኔ በረመዳን ውስጥ ከሷ ለምጄ እሱን ካልጠጣሁ በቃ ሰው አልመስልም ነበር። እና በጣም አሪፍ ነው። እና በሴትዮ እህት ስላየው ነው። ሴትዮ እህት ጠዋት ጠዋት ተነስታ እሷ ምግብ አትስቷት ምግብ ስትሏት እንደውም ያማታል። ጠላቷ ነው ምግብ። የምትወደው ምንድን ነው? ይህንን ይህንን ታፈሉተላችሁ ጠዋት ዝንጅብል አድርጋችሁ ዝንጅብል የተፈጨነ የአበጃጀች ፍሬዘር ነው የማደርገው ፍሪጅ ውስጥ አበጃጀች ፈጭ ልጣችሁ ትፈጩታላችሁ ከዛ በኪስ በኪስ አርጋችሁ ከዛ ልታፈሉ ስትሉ ውሃውን ጥዳችሁ ከውሃው ጋር አንድ ላይ አንተክትካችሁ ዝንጅብሉና ውሃውን አፍልታችሁ ከዛ ምንድነው የምናደርገው ይሄ ሻሩን ይሄ የምፈጨውን ነገር ማለት ነው ይሄንን በማንኪያ ሁለት ማንኪያ በሻይ ማንኪያ ትልቁ የሻይ ማንኪያ ሁለት አድርጌ ያንን ያፈላሁ ዝንጅብል እላዩ ላይ ገለብጠዋለሁ። ከዛ ከድኜ አቀርበዋለሁ። እሷ ይሄንን ከሰጣችኋት በቅ እንደ ወደ ሌላው ገባሁ እሷን ትች ከዛ ይሄንን አፈላላታለሁ። እኛ ጋር ብዙ ጊዜ ትመጣለች። በቅ ይሄን አፈላላታለሁ። ተሙር ስጧት። ከተሙር ጋር ይሄን ከሰጣችኋት በቅ ቁርሷ፣ እራቷን ይሄ ነው። እሷ ምንም አትፈልግም። ለምግብ ብዙም ደንታ አይሰጣትም እና ይሄን ይመስላል። በኋላ ደግሞ በኋላ ኢንሻላ ቤዝኔላ ሴትዮ ወጣ ካለችልኝ ፈጭቼው እንዴት እንደማዋህደው አሳያቸዋለሁ። እንደነገርኳችሁ ላይክ ሼር አይለየኝ አበረታቱኝ። ጠብቁ እንግዲህ ቀን ጨባርጌ ደግሞ አሳያቸዋለሁ። ኢንሻአላህ ቢእዝኒላህ እና ወዶቼ ባልኳችሁ መሰረት አጋጣሚ ሴትዮ የትመጣለች ብዬ ነበር። ያው ልክ ልኩን እኔ ለክቼ ለክቼ ነው ያደረግኩት። ያው እናንተ የምትፈልጉት ያህል የአቅማችሁን ያህል ራሳችሁ ናችሁ የምትለኩት እኔ ግን ለብዙ ጊዜ እንዲቆይልኝ ያው በዛ በዛ አርጌ ነው ያደረግኳቸው። እነዚህ ሁሉ ያው ቅድም ስምስማቸው ሁሉም ጠርቻቸዋለሁ። አንድም ያስቀረው ሄላ ይሄ ማሸኑ ነው እዛ ገም ያለው ብቻ። ግን እኔ ልክ ልካቸው ነው እነዚህ። በቃ አሁን ወደ መፍጨቱ ልገባ ነው፣ ተከታተሉ። አሁን መጀመሪያ ማድረግ ያለብኝ ገብሱን እጨምራለሁ። ይ ባንድቼ እየቀረጽኩ ስለሆነ እንደምንም ብዬ ከተዋል። ይሄ ገብሱ ነው። ከዛ ቅድም ጠርቼ የላችኋለሁ። ይሄ ቀረፋው ከገብሱ ጋር ፈጨዋል። ከዛ አሁን ማሽናችን በደንብ መክደን አለብን። ከዛ አሁን ወደ መፍጨቱ ይሄዳለሁ። ያው በአንድ እጄ እየቀረጽኩ ስለሆነ ይቅርታ። ብስሚላ ያው ፈጭቼ ስጨርስ መለቀ እና ገብሱን እስኪ ምን ያህል ደቋል፣ ከፍተን እንየው። ማሻላህ አያችሁት ምን ያህል እንደሚያደርግ እንግዲህ። ቀረፋው እንዳያችሁት እንዲሁ ስብርብር አድርጌ ነው የጨመርኩት። ከዛ እዚህ እቃይ ላይ ገለብጠዋለሁ። ግን ቪዲዮ ያው እንደምንም ብላችሁ እዩት እንጂ በአንድ እጅ እየተቀረጸ ነው። ይሄኛው አበሹ ነው ያው ቅድም ጠርቻቸዋለሁ ስማቸው፣ ያው ድጋሜ ለማስታወል ያህል ድንገራቸው። ከዛ አብሽን ፈጭቼ ደግሞ እመጣላቸዋለሁ፣ ጠብቁ። ይረብሻል ይሄ የማሽኑ ድምጽ በጣም ቋቋት ያ ነው እና ወጥቻ አብሽን እስኪ አብረን ከፍተን እንየው ኦ የአብሹ ሽታ! ያለርጅ ካለብ በሻዩ ተመልከቱ። እንግዲህ ፍቼ ከዛ እችም አብሽዋ በኋላ አንድ ላይ ስደበላልቅ አሳያቸው። የለ አብሽዋን ግልበጥ ሲፈጭም አረንጓዴ ሆኑ ነው የወጣው። አያቸው ተው አብሽው እ አሁን እዚህ እዚህ ሀገር ድንብል ኮዝ ባሪያ የሚሉትን የድንብላል ፍሬውን ኦ፣ ደፋሁት እንዳለ የድንብላል ፍሬውን አደርጋለሁ። ደግሞ ማሻላ ብዙ ነው የሚወስድላችሁ። ማሽን እንደ ሌላው ማሽን ትንንሽ አይደለም፣ እናቴ በአንዴ ክርትም ነው የሚያደርግላችሁ። ማሻላ ወደ መፍጨቱ ዳይ ነው። ይሄ ድንብላሉ ነው። ኢንሻአላህ ተባረከ ረህማን ሁሉም ዕቃ እንድብላሉ ሽታው እም ሲጥም ብታይ ይሄ ድንብላሉ ሽታው በጣም ነው የሚጥመው። ወይ ወይ ወይ! ያው አብሻችን ፈጨን፣ ግብሳችን ፈጨን። አሁን የቀረን የቡና ገለባው

እስች ጋራጋት አለው ማለት ነው። በቃ እች አታስፈልገኝም አሁን ፈጫጥቼ ጨርሻለው። እነዚህ ሁሉ አያችሁት። አሁን አንድ ላይ ሳዋህድ ይሄን ይመስላል። ተፈጭቶ ማለት ነው። ከዛ እንዲደረቅ የሆነ ፕላስቲክ ሳህን ግዛዝም ያኔ ማንኛውም ሳህን ብቻ ግን ደረቅ መሆን አለበት። ያው የሚችልላችሁ ያህል እዚህ ጋ የገብሱ የተፈጫ ረከዋለው። ከዛ ቀጥሎ ደግሞ አብሹን ሞጅሬ ዋለው። በጣም ቀላል ነው። ወላሂ ቤት ውስጥ ካለ ቅመማ ቅመሙ በጣም ቀላል ነው። ይሄ ቡናው የቡናው ልጫጩ ይሄ ደግሞ ድንብላሉ። ከዛ እዚ ጋጠቃል አድርገው ከዛ እዚ ጋ ቁርንፉድ እዚ ጋ ያነሶን ያነሶን፣ አይደለም ምንድን ነው የሚባለው ያነሶን ነው። ግን እኛ ሀገር የቂቤ ቅመም ነጭ አዝሙድ ነው። አንድ ብርጭቆ ይሄ ሸመር ይባላል። አንድ ብርጭቆ ያው ዶክተሯ ባዘዘችኝ ምልክት ነው ማሳያችሁ። ይቅርታ ተጠርቼ ሂጅ ነው። እዚህ ጋ እርዱን አንድ ብርጭቆ። ከዛማ ምስል ምስል ምስል ታደርጉታላችሁ፣ እና እንደዚህ አድርጋችሁ ከለሩ እርዱ ቀየረ እና ይሄን ይመስላል ውዶቼ። እንደዚህ አድርጋችሁ ቡናውን ማዘጋጀት ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮመንት አድርጉልኝ። ኮመንት ላይ አስተያየታችሁ ስጡኝ። በሌላ ቪዲዮ እስከምመለስ ቻው፣ ሰላም ቆዩልኝ።